ምሳሌ ድራማ በክፍል ሰባ ሰባት ሰባ ስምንት ላይ ምን ይፈጠራል? ማሌትን አግተው እንግዲህ ብሩክ ስላለበት ሁኔታ ሊጠይቋት ነው ማለት ነው። ማንና ማንናቸው የሚያግቱት? ሞገስ ዳጣና የብሩክ ወንድም ማሌትን አግተው ብሩክ የት እንደጠፋና የት እንዳደረገችው ሊጠይቋት እንግዲህ እየተከታተሏት ይገኛሉ። የእውነት ተሳብቶላቸው ማሌትን አግተው ብሩክ ያለበትን ቦታ ይጠይቋታል ወይስ ደግሞ ማሌት ተሽሎክ ልካ ታመልጣቸዋለች ማህሌት እንግዲህ የት እንደምትውል የት እንደሆነች በደንብ ባያቁም፣ ነገር ግን የብሩክ ወንድም ለማህሌት እህት ብር ከፍሎ ማሀሌትን እንድትከታተልለት እያንዳንዷን የምታደርገውን ነገር በሙሉ ለሱ እንድትነግረው እያደረገ ይገኛል ማለት ነው። እስካሁን ድረስ እንግዲህ ማለት ተንኮል ተንኮል እየሰራች በተደጋጋሚ ብዙ ተንኮል ሰርታለች። ምሳሌ እንዳትታከም ብዙ ጥረት አድርጋለች። እስካሁንም ግን ተንኮሏ አልተሳካላትም። አሁን ደግሞ ከዝና እጁ ወድቃት ዝና የሚያዛትን ነገር ብቻ ማድረግና ከዝና ጋር አብሮ መቀጠል ምርጫ አድርጋለች። ምክንያቱም ከዝና ብትርቅ የሚደርስባትን፣ የምትሆነውን፣ የምትደረገውን ነገር ደግሞ ጠንቅቃ ለምታቅ ነው ማለት ነው። ሞገስ እንግዲህ ከፍቅረኛው ጋር በተደጋጋሚ እየተገናኘ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ። እንግዲህ የብሩክ መጥፋት ቢያሳስባቸውም ነገር ግን ብሩክን የሚያገኙበትን መንገድ፣ የተለያየ መንገድ እየፈለጉ ይገኛሉ። አንደኛ ማህሌትን አግቶ አስፈራርቶ ያለበትን መጠየቅ፣ ሁለተኛ ነገር ደግሞ ማህሌትና እህቷ አብሮ ስለሚኖሩ እህቷ ማሌት ስለምታደርገው ስለ እያንዳንዱ ነገር ለብሩክ ወንድም እንድት ነግረው ማድረግ። ይህን እያደረገ ያለው ገንዘብ ከፍሎ ነው ማለት ግን አሁን ላይ እህቷን ምን ብትሆን ምንም ቢሆን እያመነቻት አይደለም፣ እያደረገች ያለችውን እያንዳንዱን ነገር ለእህቷ እየነገረቻት አይደለም። እየደበቀቻት ነው፣ በከፊል እየደበቀች ከፊል ከፊሉም ብቻ ነው እየነገረቻት ያለችው። ይህ ነገር ደግሞ መረጃውን ሙሉ መረጃውን ለመስጠት ትንሽ የሚያግዳት ይሆናል። እንግዲህ ምሳሌ ድራማ በክፍል ሰባ ስምንት ምን ይፈጠራል? እንግዲህ ብሩክ ምናልባት መሀሌትን ከያዟትና እንድትናገር ካደረጓት መሀሌት ብሩክ ያለበትን ቦታ ከተናገረች ድራማው እንግዲህ መቋጫውን ያገኛል ብያ አላስባለው። ነገር ግን ማሀሌት ካመለጠቻቸው ካልያዟት ወይም ደግሞ ዝና ካስጠላቸው ካያቸው፣ ምክንያቱም ዝና መሀሌት እንድታግትበት አይፈልግም። ከሷ ብዙ ነገር ስለሚፈልግ ብዙ እንድታደርግለት ይፈልጋል። መሀሌት ደግሞ ዝና እንዲወዳት በት በጣም ጥረት እያደረገች ነው። ብሩክን ካጣችው በኋላ ወደ ዝና ነው እየቀረበች ያለችው። ዝና ግን ማለትን በፍቅር ሳይሆን የሚፈልጋት ለሱ መረጃ እንድትሰጠው በቃ ብዙ ነገር እንድታደርግለት እንደፈለገ እንዲያደርጋት እንጂ ፍቅር አጋሩ እንድትሆን በጭራሽ አይፈልግም ማለት ነው። ማሌት ግን ተስፋ አድርጋ ነው አሁንም እየሄደች ያለችው ብዙ ነገሮችን እያደረገች ያለችው ለተንኮሏ ተባባሪ ቢሆናትም ነገር ግን ዋናው እየለፋች እየደከመች ያለች በት ምክንያት እሱን የራሷ ለማድረግ ነው ማለት ነው። እንግዲህ ማሌትን ይዘው ካጣሯት ብሩክ ሊገኝ ይችላል ማለት ነው በክፍል ሰባስምንት ነገር ግን ማሌት ካመለጠቻቸው አሁንም ደግሞ ያው እንደ ድሮ ልፋትና ድካም ብቻ ነው የሚሆንባቸው ማለት ነው ብሩክ ካልተገኘ ደግሞ እነሱ አርፈው ይቀመጣሉ ብዬ አላስብም ማለት ደግሞ በሌላ በኩል ክስ መስርታባቸዋለች ማለት ነው እነሱ ላይ እንግዲህ ማለት እነሱም ሳይዟትም ሳያግቷትም ይሄ የመሰረተችው ክስ ደርሶባቸው ልክ እነሱም ደግሞ ወይ ታስረው ከዛ በኋላ ብሩክ ጭራሽ ያለ ፈላጊ ይቀራል ማለት ነው። እንግዲህ በቀጣይ ክፍል ብሩክ ይገኛል አይገኝም ማለትንስ ያግዟታል። አህግቷትም እንግዲህ በቀጣይ ክፍል የምናየው ነው የሚሆነው። የእውነት ደግሞ ማሌት እንዳሰበችው ዝና ከማሌት ፍቅር ይዞት ማሌት እንዳሰበችው ዝናን የራሷ ታደርጋለች ወይስ ደግሞ ማሌት ከመሀል ሜዳ ላይ ትቀራለች? ከባሏም ከዝናም ከሁሉም ሳትሆን የወንጀለኞች ተባባሪ ብቻ ሆና የምትቀር ይመስለኛል። እኔ እንግዲህ ቀጣይ ክፍል እስከሚለቀቅ፣ እስከዛው ባይ ባይ